ፍጥረት አይደለም። እባብ ከጥቂት እንስሶች መካከል ግራቪቲን ዲፋይ ከሚያደርግ እንስሳ መካከል አንዱ እባብ። ይኸውላችሁ እያያችሁት እዚህ ላይ እንደዚህ ሊሄድ ይችላል። ሰለሞን ለዛ ነው ግራ ገብቶት። በምድር ላይ አራት ነገሮች እጅግ ይገርሙኛል። አንደኛውማ ጭራሽ ከአእምሮ በላይ ነው። እኔ በጥበቤ ሁሉ ያልደረስኩባቸው ትልልቅ ነገሮች አሉ አለ። አራት ነገሮች አሉ አንደኛው አለ የመርከብ መንገድ በባህር ላይ ይገርመኛል አለ። እንዴት ነው የሚሄደው የሚለው ሁሌ ይገርመኛል አለ። ሁለተኛው አለ የንስር መንገድ በሰማይ ላይ አይገባኝም ይሄ አለ። ተፈላስፎ ተፈላስፎ ፍልስፍናው ሁሉ የዓለምን ሀብት አምጥቶለት ይህ አልገባው። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ለሰለሞን ጥበብን አበዛለት ይልና ጥበቡም ሀብትን አመጣችለት ተብሎ ተጽፏል። የዓለም ሀብት ሁሉ ይኸው። እስከዛሬ የሰለሞን ሀብት ዲስከቨር አልተደረገም። የደበቀው በጣም ብዙ ሀብት ነው ያለ መንፈስ ቅዱስ የሚናገረ እስራኤል ብቻ አይደለም፣ ሌላ ምድር ላይ የሰለሞን ሀብት የተደበቀ እንዳለ አሁን እግዚአብሔር ምስክሬ ነው። መንፈስ ቅዱስ እያወራ የመርከብ መንገድ በውሃ ላይ፣ የንስር መንገድ በሰማይ ላይ አለና፣ ሶስተኛው አለ የእባብ መንገድ በአለት ላይ አለ። ሁለት ነገር እየነገራችሁ ነው፣ በጌታ አስተውላችሁ ስሙ። የእባብ መንገድ በአለት ላይ ሲል ምሳሌ ተደርጎ አለት የተጻፈው ክርስቶስ ነው። አካሄዱ እዛ ካለበት ቦታ ሰላማዊ ሆኖ ይሄዳል። ይገርመኛል አለቱ ጋር ውቅ ያደርጋል። አይነካካም። ዳይሬክሽኑን ጠብቆ ደግሞ አይወድቅም። እባብ እየሄደ ሲወድቅ አይታቸ አታቱ ይሄድ አልቀጥም። ይሄንን ግራቪቲ ኔቸር አለው ማለት። ምሳሌው ምን እንደሆነ ልንገራችሁ። ለእባብ ስጋው ፈተና አይሆንበትም እያላችሁ ለዛ ነው መጽሐፍ ቅዱስ ገላትያ ምዕራፍ አምስት ላይ ሲናገር የስጋ ስራ የተገለጠ ነው፣ ዝሙት፣ ጣዖት ማምለክ ዳራት ክርክር፣ ጥል፣ ምናምን ሟርት፣ ምቀኝነት፣ ዓመፅ። እነዚህን ሁሉ ያ ይሄንን ተማሩ ሲል የስጋ ካራክተር ሪቪል አያርግባችሁ እያላችሁ ስፒሪታችሁን ፎከስ ዱኑ እያላችሁ ስጋው ፈተና የሆነበት ሰው ስሙኝ። አሁን መኪና እየነዳው እየመጣው እየገረመኝ ነበር። ሰው ውሃ ውስጥ ሲሰምጥና ሲሞት አይታችሁ ከሆነ ሰው ውሃ ውስጥ ሲታገል ሲታገል ነው የሚሰምጠው። ውሃው እያሰመጠው አይደለም፣ ውሃ አያሰምጣችሁም። በይዘው ውሃ የሚገለው ሰው ራሱን ለማትረፍ የሚፍጨረጨር ሰው አይታችሁ ከሆነ ያ የሚፍጨረጨርበት ማንነት ሲሞት፣ ዋው ራሱ ያንሳፈፈዋል። ከለ ሬሳ ዝም ብሎ ነው የሚንሳፈፈው። እንደ እባብ ልባም ሆን እያለ ያለው በስጋ አትታገል ነው። እባብ የበላውን ነገር በልቶ ምልክት አያስቀምጥም። ታውቃላችሁ ሌላ እንስሳ የተገደለ ነገር ልታገኙ ትችላላችሁ። እባብ ግን ይውጧል እንጂ አያሳያችሁ በልቷል ላልበላም አታቁ። እንደ እባብ ብልህ ሆኑ። እየገባችሁ ነው። የገባችሁበት ቦታ ዝምብላችሁ አትላተሙ። ዊዝደምን ተማሩ። ከኔ ጋር ናቸው ሶስተኛው የመጨረሻው የእባብ ዊዝደም ልንገራችሁ፣ እባብ ኃይሉ ያለው አፉ ላይ ነው። ጌታ የውላችሁ እባብን ተናግሮ እርግብን ሲያመጣ እንደ እርግብ የዋ ሲል ሃርምለስ ነው የሚለው የእንግሊዝኛ፣ ምትጎዱ አትሆኑ አለ። የእባብን ዊዝደም አሳይቷቸዋል። ንግግራችሁ ግን ሌላን ከርሳ ያድርግ እያላቸው የእባብ ኃይሉ ያለው አፉ ላይ ነው። መንፈሳዊ ዓለም ትልቁ ኦቶሪቲ ያለው አንደበታችሁ ላይ ነው። ስለዚህ እያላችሁ ያለው በስጋ ትታገሉ። አንደበታችሁን ኦቶሪቲያችሁን ተጠቀሙ እያላችሁ በኢየሱስም። በእናንተ ላይ የተከፈተ አፍ ይዘጋል። በእናንተ ላይ የተከፈተ አፍ ይዘጋል፣ በኢየሱስም ይዘጋል። እስቲ አሜን በሉ። አፋችሁ እየሰራ ነው ማለት መንፈሳዊ ዓለም ላይ ትልቁ ከረንሲ መገበያያ ቃል ነው፣ ቃል ነው። ዩቲዩብ ላይ ሄዳችሁ ቃል ያለው አይወድቅም የሚል አስተምራለሁ። በደንብ ይገባችሁ ምን እንዳል ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ ሞትና ሕይወት በምላስ እጅ ነው የሚወዷት ፍሬዋን ይበላሉ ይላል። በጥንቃቄ አንደበቱን የተጠቀመ ሰው ነው ውጤት የሚያገኙ። ለዛ ነው የወላችሁ ዘራችሁን እንኳን እዚህ ጋር ስታመጡ መጽሐፍ ቅዱስ እንደዚህ ይላል። በአንድ ማሳ ሁለት ዘር አትዝራ ይላል። እኔ ሰጠው ሰጠው በረከቴ የለም። አፋችሁ እየዘራ ነው። አብሮ ዝሩ ይባላል። ይኸው ዘር አለው። ምን ያለ ጠብ የሚል ነገር የለም። የዘራው ጠብ የሚል ነገር የለም የሚለውን ቃል ነው የዘራ። ስለዚህ የሚበቅልለት ጠብ የሚል ነገር የለም የሚለውን ቤትም ጠብ ሊል አይችልም። ለምን? አንደበት ዘርቷል። ከእኔ ጋር ናችሁ። የተነገረ ከእናንተ አፍ እንኳን የወጣ ኔጌቲቭ ቃል እንዲሰበር አዛለሁ። በኢየሱስም እንዲሰበር አዛሉ። በረከትን ጠራውባችሁ፣ በረከትን ጠራውባችሁ፣ በረከትን ጠራውባችሁ። አንደበታችሁን ተጠቀሙ። ጌታ ኢየሱስ ፊት ብርና ወርቅ ይመጣላችሁ። አሜን። በእውነት መንፈሴ ሴንስ የሚያደርገው ነው ማለት ነው። ማንም ሳይኖረው ማንም ሳይኖረው እግዚአብሔር የሚያቆመው ሰው ማለት እኔ ነኝ። አቃለሁ ሲሮ ሰው የሌለበት ውይ በቃ ጨረስኩ ቀጣይ ሰዓት ተስፋ የለም ያልኩት እግዚአብሔር ነው አንስቶ እኔን ያቆመኝ። ስለዚህ አላችሁ ቃል ተናገሩ ስላችሁ ያ ቃል እንዳቆመኝ ስለማቅረም በተኩላ መካከል እንደ በጎች እልካቸዋለሁ ሲል ሲልክ ያውቃል የሚልክ ጌታ ውስጥ አንበሳን ደብቆ እንደሆነ ጌታ ኢየሱስ በግ ነው ብሎ ሲጠብቀው፣ የውላችሁ ስሙኝ። ሴጣንን አደገኛ ዝረራ ጌታ የት ጋር እንደዘረረው ታውቃላችሁ? አደገኛ ዝረራ የዘረረው መስቀል ጋር አይደለም፣ በያዕቆብ ጊዜ ነው የዘረረው። የውላችሁ የያዕቆብ የበኩር ልጅ የአባቱን መኝታ አረከሰ ተባለ።